ጀኔራሉ ወልቃይትን ለመቆጣጠር ሲዘቱ ጌታቸው ረዳ በህወሀት ላይ ቀይ ካርድ መዘው ተከስተዋል። ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረዳ የነ ደብረ ጽዮንን ፈለግ ተከትለው ግዛታችንን እናስመልሳለን ሲሉ ጌታቸው ረዳ በበኩላቸው አምስቱ ጦርነት ጠማቂዎች ይመቱ ብለዋል። ጌታቸው ረዳ በዛሬው ዕለት በአንድ የውይይት መድረክ ላይ ያደረጉት ንግግር ትኩረት ስቧል። የትግራይ ህዝብ አሁን ላይ የህልውና አደጋ ተጋርጦበታል ሲሉም ተደምጠዋል። ጉዳዩን የተመለከተ ዝርዝር ዘገባ ይዘናል። ፋኖ ፈጸመው የተባለው የሾፌሮች ጅምላ ግድያ በቅማን ታጣቂዎች የተፈጸመ መሆኑ ተረጋገጠ። አማራ ክልል ምዕራብ ጎንደር ዞን በአንድ ቀን ከ16 በላይ ሾፌሮች የተገደሉበትና በርካቶች የታገቱበት ጥቃት የተፈጸመው በቅማን ታጣቂዎች መሆኑን አንድ ዘገባ አመላክቷል። ታደምጡታላችሁ። በነጩ ቤተ መንግስት ርምስ ስለፈጠረው የቴራን ኒውክሊየር አዲስ ነገር ተሰምቷል። ይህንንም በዜናችን እነግራችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ ከአንዳፍታ ለአሁኑ መደመጥ አለበት የሚገባቸው ያላቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራሉ ውልቃይትን ለመቆጣጠር ሲዝቱ ጌታቸው ረዳ በህወሓት ላይ ቀይ ካርድ መዘው ተከስተዋል። የትግራይ ጊዜው አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የነ ደብረ ጽዮን ፈለግ ተከትለው ግዛታችንን እናስመልሳለን ሲሉ፣ ጌታቸው ረዳ በበኩላቸው አምስቱ ጦርነት ጠማቂዎች ይመቱ ብለዋል። ጌታቸው ጦርነቱን ከመፈንዳቱ ለማስቀረት ከሁመራ እስከ አዲስ አበባ እየተሯሯጡ ባሉበት አጋጣሚ በድንበር አካባቢዎች ውጥረቱ አይሏል። ከአሰቡሬ ግንባር እስከ ባድመ፣ ከሱዳን ድንበር እስከ ወልቃይት ጫፍ ተከዜ ወንዝ ነገሮች ተቀያይረዋል። ቸው ከሰሞነኛው የወልቃይት ጉዟቸው ውዝግብ በኋላ ለመጀመሪያ ጊዜ በሚዲያ ብቅ ብለው አምስቱ ሰዎች የትግራይን ሕዝብ ዳግም ጦርነት ሊማግዱ ነው ብለዋል። ጌታቸው በጣት የሚቆጠሩ ናቸው ያሏቸው የህወሓት ቁንጮ ሰዎች ወደ ጦርነት ለመግባት በፍጥነት እየተንደረደሩ መሆኑን ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ በዛሬው ዕለት ስለ ትግራይ በሚመክር መድረክ ላይ ነው ይህንን ያሉት። በትግራይ ወቅታዊ ጉዳዮች ላይ በተመከረበት በአዲስ አበባ መድረክ ንግግር ያደረጉት ጌታቸው በአምስት ሰነፎች የተነሳ የትግራይ ሕዝብ ለጦርነት መማገድ መቆም አለበት ሲሉ ተደምጠዋል። ጌታቸው አንድ ፓርቲ ውስጥ ያሉ አምስት ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን የህልውና ችግር ውስጥ ከተውታል ብለዋል። በመድረኩ ላይ ንግግር ያደረጉት ጌታቸው የትግራይ ህዝብ ከመቼውም ጊዜ በላይ ሰላም የሚፈልግ ቢሆንም በአሁኑ ወቅት የህልውና አደጋ ተጋርጦበታል ብለዋል። ጌታቸው የህልውና አደጋ ያሉትን ችግር አሳሳቢነት ሲገልጹ አሁን የትግራይ ህዝብ ልማት ይቆይለት ሲሉ ተደምጠዋል። ለዚህም እንደ ምክንያት ያቀረቡት የትግራይ ህዝብ በራሱ ሰዎች የዳግም ጦርነት ተደግሶለት የህልውና አደጋ ተጋርጦበታል በማለት ነው እንደ ጌታቸው ገለጻ በጣት የሚቆጠሩ ጥቂት ግለሰቦች ፍላጎት የትግራይ ህዝብና ወጣቱን ወደ ጦርነት ለመማገድ ዝግጅቱ ተጧጥፏል ብለዋል። ምንም እንኳን እስካሁን ባለው ሁኔታ ወደ ጦርነት እየተንደረደረ ያለውን ቀውስ የሚያስቆመው አካል ቢጠፋም ጦርነቱ ከመቀስቀሱ በፊት የግጭት ግፊቱ በአስቸኳይ እንዲቆም ጌታቸው ጠይቀዋል። ጌታቸው የተቃረበውን ጦርነት ለማስቆም ከሁምራ እስከ አዲስ አበባ የሰላም ሰባኪ ሆነው በቅ ቢሉም ከዚህም ከዚያም ውጥረቱ አይሏል። ህወት ከኤርትራ እስከ ሱዳን ከጀርባው ኃይል አሰልፎ ጦርነት የሚከፍትበትን ቀን እየጠበቀ ሲሆን ከሰሜን እስከ ምዕራብ ኢትዮጵያ በድንበር አካባቢዎች የጦር እንቅስቃሴ ተጀምሯል። በሱዳን በኩል አርሚ ሰባ ተብሎ በጀኔራል አልቡርሃን ጦር የሰለጠነው የህዋት ኃይል ወደ ወልቃይት ሰብሮ ለመግባት ፍሽካ እስኪነፋለት እየጠበቀ ነው። በተከዜ በኩልም ህዋት በሶስት አቅጣጫ አስቀድሞ ኃይል ማስጠጋቱ የተሰማ ሲሆን ኤርትራንና ሱዳንን የኋላ ደጀን ማድረጉ ታውቋል። ከሕወሓት ጋር በይፋ የተጣመሩት የኤርትራው ኢሳያስ አፈወርቂና የሱዳኑ አልቡርሃን የጦር መሳሪያ አቅርቦቱን እያሳለጡ ነው ተብሏል። ከፖርት ሱዳን እስከ አሰብ ወደብ ሕወሓት ያሻውን የጦር መሳሪያ የሚያስገባበት በር እንደተከፈተለት ከሰሞኑ መዘገቡ ይታወሳል። ፋኖ ፈጸመው የተባለው የሹፌሮች ጅምላ ግድያ በቅማን ታጣቂዎች የተፈጸመ መሆኑ ተረጋገጠ። በአማራ ክልል ምዕራብ ጎንደር ዞን በአንድ ቀን ከ16 በላይ ሹፌሮች የተገደሉበትና በርካቶች የታገቱበት ጥቃት የተፈጸመው በቅማን ታጣቂዎች መሆኑን ቢቢሲ ዘግቧል። ፋኖ ታጣቂዎች እንደተፈጸመ ተደርጎ በመንግስት ደጋፊዎች ሲራገብ የነበረው ጥቃት በቅማን ታጣቂዎች ታቅዶ የተፈጸመ መሆኑን ዘገባው አመላክቷል። በታጣቂዎች የታቀደው ጥቃት የአፈር መዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁት ደግሞ መታገታቸውን የአካባቢው አስተዳደርና የአሽከርካሪዎች ማኅበር አረጋግጧል። በመተማ ወረዳ ሰኞ ሰኔ 16 2017 ዓ.ም የቅማን ታጣቂዎች በፈጸሙት ጥቃት ንጹሐን መንገደኞችና ሹፌሮች መገደላቸውን የአካባቢው ነዋሪዎች ተናግረዋል። አብዛኞቹ ማቾች ከጅቡቲ ማዳበሪያ ጭነው በጸጥታ ኃይሎች ታጅበው ሲጓዙ የነበሩ የከባድ መኪና አሽከርካሪዎች መሆናቸው ተነግረዋል። ስለ ጥቃቱ መግለጫ ያወጣው የዞኑ አስተዳደር መከላከያ ሰራዊትና የጸጥታ ኃይሎች ላይ ታቅዶ ሆን ተብሎ ታስቦበት የተዘጋጀ ሲል የጥቃቱን ሁኔታ ገልጿል። ዞኑ ጽንፈኛ ሲል የጠራቸውና ለበርካታ ዓመታት አካባቢውን በማወክ የከሰሳቸው የቅማን ታጣቂዎች ኬስ ቦታዎችን በመያዝ የጸጥታ ኃይሎች ላይ ተኩስ መክፈታቸውን ገልጸዋል። ታጣቂዎቹ ከአንድ ቀን በኋላ ረቡዕ ሰኔ 18 2017 ዓ ም ተመሳሳይ ጥቃት በመንግስት የጸጥታ ኃይሎች ላይ መፈጸማቸውን ዞኑ አስታውቋል። ምንም እንኳን ጥቃቱ መንግስት የጸጥታ ኃይሎችን ኢላማ ያደረገና የታቀደ ጥቃት ቢልም ዞኑ የጸጥታ ኃይሎች ላይ ስለደረሰው ጉዳት ያለው ነገር የለም። ታጣቂዎች ሹፌሮችን የገደሉበት መስመሩ ሁሌም በተደጋጋሚ ሹፌሮች የሚታገቱበት የሚገደሉበትና የሚዘረፉበት መሆኑን የጣና የከባድ አሽከርካሪዎች ማህበር አስታውቋል። በአካባቢው ሦስት ቦታዎች ላይ የተደራጁ የቅማን ታጣቂዎች ሹፌሮችን ኢላማ እንደሚያደርጉ ማኅበሩ ለቢቢሲ ገልጿል። ኢትዮጵያን ከሱዳን ጋር የሚያገናኝና የአገሪቱ የውጭና ገቢ ንግድ መስመር የሆነው የመተማ መንገድ ለአሽከርካሪዎች የስ ጋት ቀጠና ሆኗል። ብዙውን ጊዜ በፋኖ ኃይሎች ሲመካኝ የነበረውና አሁን ላይ በቅማን ታጣቂዎች እንደሚፈጸም በተረጋገጠው የሾፌሮች ጥቃት የመተማ መንገድ ለሁለት ወራት ያህል ተዘግቶ እንደቆየ ይታወሳል። መንገዱ ከተከፈተ በኋላ የቅማን ታጣቂዎች አስበውና አቅደው ፈጽመውታል በተባለ ጥቃት ዳግም የመዘጋት አደጋ ገጥሞታል ተብሏል። ታጣቂዎቹ ሹፌሮችን ከመኪና እያስወረዱ በጭካን የጨፍጭፈዋቸዋል ሲል የምዕራብ ጎንደር ዞን አስተዳደር የጥቃቱን አደገኛነት ገልጿል። ከሟቾቹ ውስጥ ባለትዳርና የሶስት ልጆች አባት የሆኑት አቶ ሰለሞን ሙሳ የተባሉ የከባድ መኪና አሽከርካሪ እንደሚገኙበት አንድ የቤተሰብ አባል ለቢቢሲ ተናግረዋል። የግለሰቡን መገደል ማክሰኞው ሰኔ 17 2017 ዓም ስልካቸው ላይ ተደጋጋሚ ጥሪ ሲያደርሱ ገዳዮቹ እንዳረዷቸው የተናገሩት የቤተሰብ አባሉ አስክሬን እየጠበቁ መሆኑን ገልጸዋል። በቅማን ታጣቂዎች በተፈጸመው ጥቃት ጣና አሽከርካሪዎች ማህበር ባሰባስበው መረጃ 21 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁ ሹፌሮች ደግሞ ታግተው ተወስደዋል። ሟቾቹ አብዛኞቹ ወደ ገንደውሃ ከተማ ማዳበሪያ የጫኑ አሽከርካሪዎች ሲሆኑ፣ ስድስት የአነስተኛ የሕዝብ ተሽከርካሪ ሹፌሮች፣ ሶስት የጥቁር አባይ ትራንስፖርት እና ሎጂስቲክ አሽከርካሪዎች፣ ሸቀጥ የጫኑ ሹፌሮች እንደሚገኙበት የጣና የከባድ አሽከርካሪዎች ማህበር የስራ ኃላፊ ተናግረዋል። በነጭ ቤተ መንግስት ትርምስ ስለፈጠረው የቴህራን ኒውክሌር አዲስ ነገር ተሰምቷል። ፕሬዚዳንት ዶናልድ ትራምፕ እና በአሜሪካ ደህንነት መስሪያ ቤት መካከል ውዝግብ የፈጠረው የኢራን ኒውክሌር ጣቢያ ከባድ ጉዳት ማስተናገዱን የቴህራን ባለስልጣናት አምነዋል። የኢራን የውጭ ጉዳይ ሚኒስትር በቅርቡ በአሜሪካና በእስራኤል የቦምብ ጥቃት የአገሪቱ የኒውክሌር ተቋማት ከባድ ጉዳት እንደደረሰባቸው አረጋግጠዋል። እስራኤልና አሜሪካ ጦር የጋራ ጥቃት በኒውክሌር ተቋሞቿ ላይ የደረሰውን ጉዳት ከመጠን በላይና ከባድ ስትል ቴራን ገልጸዋለች። የአገሪቱ ውጭ ጉዳይ ሚኒስትር በጉዳዩ ላይ በሰጡት መግለጫ የጉዳቱ መጠን በኢራን የአቶሚክ ኤነርጂ ድርጅት መገምገሙን ተናግረዋል። የውጭ ጉዳይ ሚኒስትሩ ውድመቱን ከማመናቸው ቀደም ብሎ ከጥቂት ሰዓታት በፊት ግን የኢራን ጠቅላይ መሪ አያቶላህ አሊ ካማኒ ጥቃቱ የሀገሪቱን የኒውክለር መርሃ ግብር አላስተጓጎለም ብለዋል። ካማኒ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቃቱ ሶስት የኒኩለር ተቋማት ሙሉ በሙሉ ወድመዋል ሲሉ ለተናገሩት የሰጡት ምላሽ ነበር። ከተደበቁበት ዋሻ ብቅ ብለው መግለጫ የሰጡት ካሜኒ የአሜሪካ ጥቃቶች ምንም ጠቃሚ ነገር ማከናወን አልቻሉም በማለት ማጣጣላቸው ይታወሳል። እስራኤል ኢራንን ማጥቃት ከጀመረችበት ዕለት አንስቶ ተደብቀው የሚገኙት ካሜኒ ትራምፕ የቦምቡን ተጽዕኖ አጋኖታል በማለት የጥቃቱን ጉዳት አንኳሰዋል። አክላውም ኢራን የተከፈተባትን ጥቃት በአሜሪካና በእስራኤል ላይ ድል በመጎናጸፍ ተወጥተዋለች ብለዋል። የውጭ ጉዳይ ሚኒስትሩ ያራግች መግለጫ ግን ከዚህ በተቃራኒው ነው። የውጭ ጉዳይ ሚኒስትሩ ከአሜሪካ ጋር የኒውክሌየር ድርድርን ለመቀጠልም ምንም እቅድ እንደሌለው ተናግረዋል። ኢራን የእስራኤል ጥቃትን ተከትሎ ሊካሄድ የነበረውን ስድስተኛ ዙር ድርድር ሰርዛለች። አዲስ ድርድር ለመጀመር ስምምነት፣ ዝግጅት ወይም ውይይት እንዳልተደረገ በግልጽ መናገር እፈልጋለሁ ብለዋል። አክለውም መንግስት የኢራን ህዝብ ጥቅም ምንድን ነው የሚለውን እየፈተሸ መሆኑን ገልጸው የዲፕሎማሲው አካሄድ አዲስ መልክ እንደሚይዝ ተናግረዋል። ኢራንን ወደ ድርድር ጠረጴዛ ለማምጣት የሚደረገው ጥረት ለማገዝ የትራምፕ አስተዳደር ሀገሪቱ የሰላሳ ቢሊዮን ዶላር እርዳታ እንድታገኝና ኃይል ማመንጨት የሚያስችል የኒውክለር ምርሃ ግብር መገንባት እንዲጀምር ማቀቡን ለማላላትና የተያዘባትን በቢሊዮን የሚቆጠር ገንዘብ መልቀቅ በሚቻልበት ሁኔታ ላይ መወያየቱን ሲኤንኤን ዘግቧል። ነገር ግን የኢራን እርምጃዎች እንዲህ ያለውን እርምጃ ሊያደናቅፉት ይችላሉ። ረቡዕ ዕለት የኢራን ፓርላማ ከዓለም አቀፉ የኒውክሌር ተቆጣጣሪ ድርጅትና ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር ያለውን ትብብር የሚያቆም ረቂቅ ሕግ አጽድቋል። ይህ ሕግ ተግባራዊ ከሆነ ኢራን ካሁኑ በኋላ የኒውክሌር ተቆጣጣሪዎችን ወደ ተቋማቷ እንዲገቡ አትፈቅድም ማለት ነው። ይህ ማለት ደግሞ ኢራን የኤጀንሲው አባል ሆና እንኳን በድብቅ የገፋችበትን የኒውክሌር ጦር መሳሪያ ማምረት ያለምንም ከልካይ ታፋጥናለች እንደማለት ነው።